አፕሊኬሽኑ ስንከፍተው ከፍተው እንኳን ደና መጡ ወይም ዌልካም ባክ የሚል የመግቢያ ገጽ ይቀበለናል። ሆኖም ግን ገና አዲስ አካውንት ስላልፈጠርን ከታች ያለውን ይመዝገቡ ወይም ሳይን አፕ የሚለውን መጫን ይኖርብናል። ወደ ምዝገባ ገጹ ተዘዋረናል። እዚህ ላይ አስፈላጊ የሆኑትን እንደ ስም፣ ኢሜይል እና የለፍ ቃል መረጃዎችን በትክክል መሙላት ይኖርብናል። መረጃውን ከሞላን በኋላ ይመዝገቡ ወይም ሳይን አፕ የሚለውን ስንጫን ወደ ሞላ ነው የኢሜል አድራሻ የማረጋገጫ ኮድ ወይም ቬሪፊኬሽን ኮድ ይላካል። ኮዱን አስገብተን አረጋግጥ ወይም ቬሪፋይ ስንል ወዲያውኑ ወደ መግቢያ ገጹ እንመለሳለን። አሁን የተመዘገብንበትን ኢሜል እና ይለፍቃል ይለፍ ቃል አስገብተን ግባ ወይም ሎጊን የሚለውን በመጫን ወደ አፕሊኬሽኑ መነሻ ገጽ እንገባለን። ይህ የባለቤት ዋና የቁጥጥር ማዕከል ወይም የዳሽቦርድ ገጽ ነው። በአሁኑ ሰዓት ምንም አይነት መረጃ ስላልፈጠርን ገጹ ባዶ ነው። ንብረቶች፣ ተከራዮች፣ ውልና ክፍያዎችን ከፈጠርን በኋላ እዚህ ተመልሰን እንመጣለን።